እአንብ ናት እኔ አይሆንም ያልት ሱስ በኦርቶዶክስ ያላችሁ የተለያዩ የገድል መጽህፍቶች ምታነቡ ገድል ውስጥ እግዚአብሔር የለም ያለም ሁሌም እንደምላችው ቪዲዮ ብዙ ሰዎች ጋር እንዲደርስ በትጋት ስሩ፣ በጌታ ፍቅር አሳስባለሁ። እስከ ፕሮግራሙ ፍጻሜ አብራችን ይቆዩ። በቀጥታ ዛሬ ወዳዘጋጀቸው ቪዲዮች እናልፋለን። መናፍቅ ማለት ኢየሱስ ክርስቶስን የካደ የኢየሱስ ክርስቶስን ሞትና ትንሣኤ ትቶ በሌላ ቤዛነት እጸርቃለሁ በማብላት በማጠጣት በቅዱሳን በጻድቃን በሰማይታት ሞት እጸርቃለሁ፣ ኃጢአቴ ይሰረይልኛል፣ ተስካር በማውጣት ኃጢአቴ ይሰረይልኛል፣ እንጀራ ደግሶ በማብላት ኃጢአቴ ይሰረይልኛል፣ የተለያዩ ገዳማት የተለያዩ መካናቶች ሄዶ በማሰራት በመሳም ኃጢአቴ ይሰረይልኛለ ብሎ መማር፣ መናገር፣ ማስተማር፣ መኖር ምን ፍቅና ይኮ ነው። መጽሐፉ ቅዱስ ቆ ወደሙ ለኢየሱስ ክርስቶስ ያነጻሃን እምኩሉ ኃጣዊ ነ ምን ማለት ነው? አንደኛ ዮሐንስ ምዕራፍ ሰባት ቁጥር ምዕራፍ አንድ ምዕራፍ አንድ ይቅርታ ምዕራፍ አንድ ቁጥር ሰባት ላይ የልጁ ይላል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ሁሉ የቀረ ኃጢአት የለም ያነጻናል ይቀድሰናል ይለየናል ከአብ ጋር ያስታርቀናል ኃጢአታችን ያስወግዳል ነው የሚለው ሌላው ዮሐንስ መጥምቅ ነዋ በግው ለእግዚአብሔር ዘያትት ኃጢአት አለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ ስለ እግዚአብሔር በግ ስለ ኢየሱስ ክርስቶስ ደም ይናገር ነበር። ዮሐንስ አባቶቻችን እነ ዮሐንስ ያላስተማሩትን ገርል እነ ጴጥሮስ፣ እነ ጳውሎስ፣ እነ ዮሐንስ መጥብቅ እነ ዮሐንስ ወልደ ነጎድጓድ፣ እነ እስጢፋኖስ ያላስተማሩትን ገርል ሐዋርያ ጳውሎስ እኮ በሕግና በነቢያት የተመሰከረለትን የእግዚአብሔር ጽድቅ ተገልጧል የሚለው በሕግና በነቢያት የተመሰከረለት ኢየሱስ ነው እንጂ ተከራይ ማለት አይደለም። በሕግና በነቢያት የተመሰከረለት ድንጋይ የለም። በሕግና በነቢያት የተመሰከረለት ብሎኬት የለም። ወርቅና ብር የለም። አምላክ በሰው ብላትና ሐሳብ የተቀረጸውን ወርቅና ብር ወይም ድንጋይ እንዲመስል እናስብ ዘንድ አይገባንም። አር አይገባንም። እንኳን አምላክ ማርያም ራሷ ሰው ነች እንጂ ድንጋይ አይደለችም። የሆነ ድንጋይ ሰርቶ ይቺ ነች ማርያም ቤቴ ዋና ዋና ቪላ ቤቶችን ሰርቶ ይሄ ነው ሚካኤል። አይገርም። ስለዚህ የልጁ የኢየሱስ ክርስቶስ ደም ነው የሚለው እንጂ የማንም ሰው ምግባር ከኃጢአት ያነጻን አይደል። ሃሌሉያ። መልአኩ ለዮሴፍ እኮ ህዝቡን ከኃጢአታቸው ያድናቸዋል። ዘያድን ወሙ ለህዝቡ ኃጢአቶሙ ከኃጢአታቸው የሚያድን የኢየሱስ ደም ብቻ ነው። ሌላ ከኃጢአት የሚያስወግድ የማንም ሰው ሞት የለም። ሰው ሊሞት ይችላል። ክርስቶስን አምኖ ሊሞት ይችላል። በክርስቶስ ስም የክርስቶስን ወንጌል መስክረው እነ እስጢፋኖስን በድንጋይ ተቀጥቅጠዋል። መናፍቅ ተብለው እነ እስጢፋኖስ የድንጋይ በረዶ ወርዶባቸው፣ እነ ጳውሎስ የቤተ መቅደሱ በሽታ ሁኖብናል ብለው ከሰውታል። አንገቱን ቆርጠው ገለውታል። አይደለ፣ የእሱ መሞጣዳ ለእኛ ቤዛ ሊሆን ይችላል። እንደና ለዝብህ ምናልባት በራስ ጥያቄ የጳውሎስ አንገት መቆረጥ ላንት ያ ለኃጢአትህ ማስተሰሪያ ይሆናል፣ ወደ እግዚአብሔር አብ ያቀርባሃል? የኢየሱስ ክርስቶስ ደም ብቻ ነው ከኃጢአት የሚገላግልህ። ሃይማኖት ይባላሉ። በጣም ቶማስ አባ ሃይማኖት በጣም የምወዳቸው ወዳጅ ናቸው። ባይዘዌ በጣም ነው የማውቃቸው እና እውነቱን እንዲህ ፍርጥ አድርገው የሚናገሩ አባት እንግዲህ መነኩሴ ናቸው። ከዛ ቤተክርስቲያን መናፍቅ ተብሎ የተባረሩት። እንግዲህ ጌታቸውን ደግሞ እንዲህ በድፍን ምንም ነገር ሳይሰሙ ስቲል እስከው ምስክርነት ላይ ናቸው። ኢየሱስን እየተናገሩ እንደዚህ የሚያስጨክን መንፈስ ይስጠን እግዚአብሔር ለ ይሄ ነው ማለትም ወደው እስኪ ደግሞ አቡነ ናትናይልን ምን እንደሚሉ እንድስማቸው። በጣም የሚያስቅ ነገር አለ። እሷ ተነሳ አድርጋ በጌታ ፊት በቀኙ ቆማ ስለኛ ትለምናለች፣ ትማልዳለች። አንድም ስፍራ ላይ ይህንን እኛ አላገኘንም። የእናንተ ድስኩርና ከዚህ ቀደም ሰርቻለሁ አንድ ቪዲዮ። ምልጃ ስለወይን ጠጅ አይደለም፣ ምልጃ ስለ ጠጅ አይደለም። በቀኙ ቆማ የሚልም የለም። በነገራችን ላይ ንግስቲቱ በቀኙ ትቆማለች የሚለውን መዝሙረ ዳዊት ረፍአስትን በመምዘዝ ለማርያም ሰጥተዋታል። ይህ ደግሞ የትኛውን መጽሐፍ ቅዱስ አባት እንደዛ ብሎ አልተረጎመም። ተውት። መጽሐፍ ቅዱሱ ራሱ እንደዛ ብሎ የተረጎመ ሰው የለም። በዛ ፍቃድ ቤተ ክርስቲያን ውስጥ የተጻፉ መጽሐፍቶች ሊሆኑ ይችላሉ ወይም ሊዘግቡ የሚችሉት እኛ በአፊት የሚቆምልን ስለኛ የሚታይልን አንድ የእግዚአብሔር በግ የሆነ አንድ ጊዜ ለዘላለም ጻድቅ አድርጎ ወደ ቅድስት የገባ በገዛ ደግሞ ኢየሱስ ይባላል። በቃ ነውር የሌለበት ፍጹም የእግዚአብሔር ደም የክርስቶስ ኢየሱስ ደም ነው ከኃጢአት ሁሉ የሚያነጻው እግዚአብሔር በብዙ ኮርማዎች ደም፣ በፍየሎች ደም ደስ ስላልተሰኘ ለራሱ የራሱ የክንድ መዳን አመጣለት ይላል ትንቢት ኢሳያስ ላይ። ያኛውን ትንቢት ፈጸመ ምዕብራዊ መልእክት ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስን መስዋዕት በማድረግ አንድ ጊዜ ለዘላለም ፍጹም አድርጎ ቀድሶናል። በገዛ ደግሞ ማለት ነው። ስለዚህ ምንም ምልጃ የምትሰራልን ማርያም የለችም በአሁን ሰዓት የለችም። ኬታ የምታችሁ በእግዚአብሔር ቆማ ስለእኛ ስለምናለች ተማልዳለች የምትሉት ትምህርት ኬት እንደመጣ ይታወቅ። ወፍ ዘራሽ የሆነ ትምህርት ነው። መጽሐፍ ቅዱሳዊም አይደለም። የአባቶችም ትምህርት አይደለም። በቤተ ክርስቲያን የሚታወቁ አባቶችም ጭምር ይህንን ትምህርት አላስተማሩም ነው። ይህ አጋንንት የዘራቸው ትምህርቶች ናቸው፣ እና ትውልድ ወደ ጨለማ የሚገሰግሰው በእንደዚህ አይነት ትምህርቶች በንፋስ እየተወሰደ እየተፍገመገመ ይጠፋል ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ አንድ ጊዜ ምልጃን ፈጽሞ በእግዚአብሔር ቀኝ ይታይልናል፣ ቆሞልናል፣ ተቀምጧል። በእግዚአብሔር ቀኝ ዙፋን ደግሞ ደግሞ ተመልሶ ለፈርድ ይመጣል። ደግሞ ምራዞ ማላጅ ነው። ሲማልድ ዝቅ ማይል ሲፈርድ መከፍ ማይል አንድ አምላክ ኢየሱስ ክርስቶስ። እኛ አንድ አምላክ አለን፣ እሱም ኢየሱስ ክርስቶስ የናዝሬቱ ኢየሱስ ከአማልክት መካከል አምላክ የሆነ በገዛ ስጋው የሚያስታርቅ በገዛ ደሙ ለዘላለም ክህንነትንና ምልጃን ሲሰራ የሚኖር ደም አለ። የክርስቶስ ኢየሱስ ደም ነው የሚያነጻ። ክብር ለክርስቶስ ኢየሱስ ሆነና እስኪ ምረታ ብን የሆነ ሰው ሞቶ ተገኘ፣ መታወቂያው ጠፋ። ሙስሊም ነው፣ በሙስሊም መቃብር እንዳይቀበር፣ ምንም መታወቂያ የለውም የሙስሊም ምልክት የለውም። ክርስቲያን እንዳይባል ማህተብ መታወቂያም የለው ምንም እንዳይባል ምንም አንድ ሰው የት ይቀበር? ግራ ገባቸው። አንድ ሰው እየሮጠ መጥቶ አውቀዋለሁ፣ ሃይማኖቱ፣ ሃይማኖት ኦርቶዶክስ ነው አለ። በምን ታውቀዋለህ ሲሉት፣ ሁል ጊዜ እየጠጣ ሰክሮ ይወርቅ ነበራል። እባካችሁ ተባካቹ፣ መታወቂያችሁን ቀይሩ። ኦርቶዶክሳውያን ወገኖች እባካችሁ መታወቂያችሁ ክርስቶስ ሲሆን ጴንጤ ሲባል መታወቂያ መናፈቅ የምትሉት ኢየሱስን ሲል ስለሚል ነው። ይዘ እኛ መታወቂያ ኢየሱስ ይባላል። የእግዚአብሔር ልጅ ኢየሱስ። መታወቂያችሁን ቀይሩ። ሙስሊሞቹም መላገጫ ወይም ሌላው ሃይማኖት መላገጫ የሚያደርግባችሁ ይህ ነው። ህይወታችሁ በክርስቶስ ኢየሱስ ወደ ክርስቶስ ነው። ወደ እግዚአብሔር ልጅ ኑ። ሊያነጻችሁ የሚችለውን የክርስቶስ ኢየሱስን ደማ እንደ ተቀብላችሁ ለዘላለም ፍጹም እንድትሆኑ በህግ ልትጸድቁ የምትፈልጉ ከጸጋ ትሌታችሁ ወድቃችኋል፣ እንዳለ ዋር ቅዱስ ጳውሎስ በህግ ልትጸድቋል ተመንከራተት መጽደቅ የለም አይሆንም፣ ስለማይቻል ነው። እግዚአብሔር ያለ ህግ ልጁን ኢየሱስ ክርስቶስን በመግለጽ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ወደ ሮሜ ሰዎች ምዕራፍ ዘጠኝ ምዕራፍ አስር ላይ እንደሚናገር እስራኤላውያን ከመንገድ ቀርተዋል። ማለት ጽድቅ በክርስቶስ ኢየሱስ ለእኛ ተሰጥቶናል። ይህንን ጽድቅ በነጻ ተቀበሉ፣ ያለምንም ድካም አሁ ያለምንም ድካም ምንም፣ የትም ቦታ ሳትረግጡ፣ የትም ቦታ ሳትሄዱ፣ መስቀል ሳትሳለሙ፣ ጸበል ሳትጠመቁ፣ በክርስቶስ ኢየሱስ በመነ የምጸድቁ ጽድቅ አለ። ይህን ጽድቅ ያልከው ያለ ሕግ ተቀበሉ በነጻ ተቀበሉ። ማለት እንወዳለን። ወደ መላእክት አይጸለይም። የተጸለይበትን ቦታ መጽሐፍ ላይ የለም። ሁለተኛ እኛ ለነሱ ትእዛዝ የምንሰጥበት መንፈሳዊ በመንፈሳዊ ሄራርኪ የለም። ይህንን ነገር ማወቅ የሚያስፈልገው ለምንድን ነው? በተለይ መለኮታዊ ተሐድሶ የእግዚአብሔር ጉብኝት በሚመጣበት ጊዜ እግዚአብሔር በእውቀት ብዛት የሚያብለጨልጨው ከላ ያለችው ሴትዮ ናት። ልታማልደም ችለው መስለው ፎቶ አዳ ንቁ! ወደ ሲኦል ገቡ ነው ያላችሁ፣ ወገኖች ወደ ሲኦል ገቡ ነው፣ እየገሰገሳችሁ ነው በገዛ ፈቃዳችሁ መሪያችሁን ወስዳችሁ ከክርስቶስ ወጣችሁ ከጸጋ ተለይታችሁ ወድቃችኋል ማለት ነው። ወደዚህ ወደ ክርስቶስ ወደ ፍቅሩ ልጅ መንግስት ነው የዘላለም ሕይወት ወደሚሰጣችሁ ወደ ክርስቶስ ኢየሱስ ነው እያልኳችሁ ኑ ወደ እኔ ኑ እናንተ ሸክም የከበዳችሁ ብሎ ይጣራል ጌታ። አሁንም ዛሬም ትኩስ ነው ያደም፣ አሁ በደከምክበት ሊያነጻ ሊያድነ የሚችል የክርስቶስ የኢየሱስ ደም ነው። ምንም የሰው ልጅ ጉልበት ምንም ሊያመጣ አይችልም። ውበታችን አስቴር አበበ ዘማሪት በጣም የምወዳት። ድንቅ የሆነ መልእክት ለኦርቶዶክሳን ያስተላልፋለች። ገድል ውስጥ እግዚአብሔር የለም ነው ያለችው? በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያዩ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም። የለም ገድል ውስጥ ታሪክ ነው ያለው። ዲስ ኢዝ ዘ ፖይንት። ገድል ውስጥ እግዚአብሔር የለም። ገድል ውስጥ ምንድን ነው ያለው የሰዎች ታሪክና ሐሰት ነው። ተረት ተረት ነው የሞላው። ስለዚህ ገደል የሚከቱ ገድሎች ከኛም ዘመን በፊት በነበሩ ሰዎች ሲተቹ የነበሩ አሁንም ድረስ እየተተቹ ያሉ ወደፊትም የሚመጣ ጄኔሬሽን የሚያወግዛቸው የተረት ተረት የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ ብሎ ሐዋርያው ጳውሎስ ለጢሞቴዎስ እንደ ጻፈለት ልንርቃቸውና ልናርቃቸው የሚገቡ መጻሕፍት ናቸው። ገድል የኢትዮጵያን ሕዝብ እምነት አልባ ያደረገ ጽሑፍ። ደብረ ሊባኖስ ሄዶ የተቀበረ አስር ትውልዱ ይማራል ይላል። የተክለ ሃይማኖትን ስባራ አጽም የተሳለመና የተሻሸ ይላል። የመቃብር አፈር የተቀባ ይልሃል። ከሱ አልፎ ተርፎ ገድል የተጻፈለት ሰይጣን አለ። ኢትዮጵያ ውስጥ መጥቆራ የሚባል ሰይጣን በቁሙ የቀትር ጋኔን መቅደስ ታንጾለት፣ ታቦት ተቀርጾለት፣ እጣን እየታጠነለት፣ ጧፍ እየበራለት፣ ሻማ እየቀለጠለት፣ ስግደት እየቀረበለት። ያማልደናል፣ ጸሎት ይሰማል ተብሎ ወደ እሱ ጭምር አምልኮ ይቀርባል፣ ሊትራሊ ለሰይጣን። ይሄ ሁሉ ተጠቅጥቆ የገባው በገድል ውስጥ ነው። ህዝብ ገደል የጨመሩት ገድል እያሉን፣ ገድል ውስጥ እግዚአብሔር የለም፣ አለቀ። መጽሐፍ ቅዱስ ግን ሰዎች ቢያነቡ ወደ እግዚአብሔር እውነት መድረስ ይችላሉ። ለምን እምነት ከመስማት ነው፣ መስማትም በእግዚአብሔር መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ስም ኢየሱስ ነው የሚለውን አዋጅ የሚነግረን መጽሐፍ ቅዱስ፣ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር የሚለን መጽሐፍ ቅዱስ፣ በእግዚአብሔር ልጅ ያመነ በነፍሱ ምስክር አለው ሚለን መጽሐፍ ቅዱስ፣ ወልድ ያለው ህይወት አለው የሚለን መጽሐፍ ቅዱስ፣ ወልድ የሌለው ልጁ የሌለው ህይወት የለው የእግዚአብሔር አብ ቁጣ በእርሱ ላይ ይነዳል እንጂ ህይወትን አያይም የሚለን መጽሐፍ ቅዱስ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው መጽሐፍ ቅዱስ። ገድላት ይሄን ይላሉ አይሉ ገድላት ከእግዚአብሔር ቃል ጋር አይስማማሉ አይስማም። ስለዚህ እህታችንን እግዚአብሔር ይባርካት፣ የገባትን ወለተ ይባርክ። አክ አይ ነው፣ በቃ ጀግነት ማለት ክርስቶስን ያልፍምን በቃ ማለት ማንነትን ትተው፣ ምንነትን ትተው፣ ወንጌል እንዲህ ባደባባይ ወጥቶ መስክር። በጠቅላይ እግዚአብሔር ያመጣልህ ፕላትፎርሞች አሉ። ቲክቶክ በተለይ በጣም ዋነኛው ነው። ወንጌል እናገርበት። በሽሽቅ ትተልቅ ወንጌል ቦልድሊ ክርስቶስ የእግዚአብሔር ልጅ አድናል። ወንጌል በኢየሱስ በቃ ይህንን እንስራ። በልጅነት ጀምሮ ወንጌልን እማቀው አደባባይ ሳይቀር ውጭ ላይ ወጥቼ የሰብክ ነበር። አዋሳ እያለሁ በጣም እናገር ነበር ለትውልድ በጣም እግዚአብሔር በረከት አድርጎ ብዙ ሰዎች ወደ ጌታ እንደመጡ ምስክርነት አለኝ። ግን መናገር አስፈላጊ አይደለም፣ ምክንያቱም እዚሁ እየተቀበልኩ ነው ሽልማቴ ክብር ለኢየሱስ ክርስቶስ ሲሆን፣ ወንጌል ይቀጥላል። ኢየሱስን እናገራለን እናወራለን። እስኪ አንድ ደግሞ ፕሮቴስታንት ነበርኩኝ ግን ወደ ጴንጤ ሄጃለሁ፣ ወደ ፕሮቴስታንት ነበርኩ ወደ ኦርቶዶክስ ገብቻለሁ ብላ ኢየሱስን እንዴት እንደምትራገመን እንደምትሳደብ ከቪዲዮ እኔው፣ በጣም ያስገርመኝ ያስደነቀኝ ነገር ነው። እኔ አንብቤ የናቅኩት እኔ አይቼ አይቼ አይሆንም ያልኩት ኢየሱስ አያድንም ስለማያድን ነው። አይሆንም አይመጣማት፣ ከቦታው ራሱ አይመጣም፣ አያዋጣም ስለማያዋጣኩ ነው። ቢያዋጣኩ ደስ ይለኝ ነበር። ግን አያዋ ለመጽሐፍቶ አንድ ቀን እራሱ ያልገለጠ ኢየሱስ ከዘይትና ከዱላ መሸጫ ፕሮፖጋንዳነት ያላለፈ ኢየሱስ ወቱት ከኔ ሞት የሞተ እሱ ነው። እሱ ነው የሞተው። እሺ ይሄ ኃጢአት ድፍረት፣ የፈለጋችሁትን በሉ፣ የፈለጋችሁትን በሉ። በእኔ ወጥ ውስጥ የሞተው ኢየሱስ እንጂ እኔ አይደለሁ ያጣው እኔ እሱን፣ አላጣሁትም። ባይ እኔን አጣ። አንድ ነፍስ አጣል። አንድ ነፍስ አለ የሚሯሯጡት፣ ሴጣንም እግዚአብሔርም በአንድ ነፍስ ምክንያት በሰማይ ታላቅ ደስታ ይሆናል። ወይም ደግሞ አንድ ሰው ኃጢአት ሲሰራ በቃ በሲኦል ደስታ ሆነ ነው የሚባለው። እኔን በማጣቱ ኢየሱስ ከስሯል። በቃ እኔን የመሰለች እንደ እኔ አይነት ሴት በማጣቱ ኢየሱስ ከሰረ፣ አጣ እና እንደውም ከእኔ ህይወት ውስጥ ከኔ አእምሮ ውስጥ ሞቶ ረክሶ ዝቅ ብሎ የወጣው ይህ የምትሉት ኢየሱስ እስቲል ይሄን በመናገሬ እንኳን ምንም ነገር ማድረግ አይችል። ምንም ነው ማድረግ የማይችለው ለምን? የለማ ቢኖር ኖሮ እኮ ጥሩ ነበር። ቢኖር ኖሮ ይሄ ሁሉ ሺህ ዓመት በጣም ብዙ ሰዎች በስሙ ሲነግዱ፣ ብዙ ሰዎች ድሆችን ሲበዘብዙ፣ ብዙ ሰዎች ብዙ ነገር ሲያደርጉ ፍትህ ይሰጥ ነበር። ፍትህ መስጠት የማይችል ኢየሱስ የሞተ ነው እ ይህች ልጅ ይህች ልጅ እንግዲህ እስኪ ቪዲዮ ነው። ለማንኛውም ኢየሱስ አያድንም ብለሻል አይደለ? ኢየሱስ ካላዳነሽ ካልሞተልሽ ከመጽሐፉ ካልወጣ አሁን እንደምታወሪው ማለት ነው። ማነው የተሰቀለበትን መስቀል ነው አንገትሽ ላይ ያረግሽ? ሌላ ነው ከአንቺ ቤተሰብ ሰባ ካዳን ተሰቅሏል? እሱን ለማስታወስ ነው አንገትሽ ላይ ያረግሽ? ከመጽሐፉ ካልወጣ ካልተሰቀለ እንግዲህ ኢየሱስ አሁን አንቺ እንደምትዩ ከኮምፓክሽን ወጥቼ ስለተበደልኩ የኦርቶዶክስን እምነት ተቀብያለሁ። የኦርቶዶክስ እምነትም ኢየሱስ አያድንም ብላ አትሰብክም እስከማቀው ድረስ በፍጹም በፍጹም። ስለዚህ ማን የተሰቀለበትን መስቀል ነው አንገትሽ ላይ አረግሽ? እስኪ እሱን ብቻ ኤክስፕሌን ማድረግ ብትችል፣ እሱን ነው መስማት ይፈልጋል። ባይ ዘ ወይ ልታይ ልታይ ያለሰው በኋላ ደብቁኝ ስለሚያመጣ ላንቺ ጉዳይ የለኝም ግን የክርስቶስ ኢየሱስ ስም ላይ እንደተሳለቅሽ ዋጋሽን ታገኛለሽ። እግዚአብሔር መልስ አለው። አይ እንዳንቺና እንደኔ እኔ የሆነ ቸኳይ አይደለም። በእርጋታ በራሱ ሰዓት የሚሰራ አምላክ ነው። ቤቱን ማጥራት የሚችለው እሱ ነው። ቤቱን ስላላጠራ ኢየሱስ አያድንም አንድ የማያውቅም ጭራሽ ድፍረት ይድፍረትን ቃል በጣም ነው ይገረመኝ። በቅርቡ ተከፈ በገዛ ምላስሽ ታስረች ትወርቅ ያለሽ በዚህ በለፈለፍሽ ምላስ ትጠፋ ማለት ኢየሱስ ላይ ነው። መድኒታችን መዳኝ ላይ ነው፣ ጌታችን ላይ የነብሳችሁን ረፍት የሆነው ጌታ ኢየሱስ ላይ ነው የተሳለክሽ። ለተሳለክሽበት መሳለቅ ዋጋ ከፊበታለሽ። እግዚአብሔር መስከረኝ። እንደዚህ ሆሊዴዎችም እንደዚህ ነው የሚጨማለቁት ኢየሱስ ላይ እኔ ክርስቶስን ለማዋረድ የሚሄድበት ለመስደብ ለማንጓጠጥ የሚሄድበት ርቀት በየፊልሙ በየተከታታይ በየሙዚቃው የሚሄድበት ርቀት ነው የማይገባኝ። የምሬን ነው ምላችሁ እና አሁን ሆረር ፊልም ሰሩ። ኒኮለስ ኬጅ ነው ዋና ካራክተር የሚሰራበት። ምንድነው ፊልሙ ሆረር ፊልም? ኖርማል ሆረር ፊልም ቢሆን ጥሩ ነው። ኢየሱስ ክርስቶስ ከሴጣን ጋር ሲላፋ ሴጣንን ሲያለፈ የነበረውን ሲላፋ አርገው በቃ ምናምን እና እኔ አሁን ሆረር ፊልም ስቶሪ ጠፍቶ ነው ታሪክ ሰይፉ ጨገራለ ከዚያ ትወስዱ እ። ታምራት ገለታ ምናምን አለ፣ በሽ ሞልቷል። ከፈለጋችሁ እኔ እኮ ግርምን የሚለኝ በሆሞሴክሽዋል ምናምን ነገር እንደዚህ ያሰቃዩናል ሕጻናቶቹን በአኒሜሽን ፊልም። በጣም ተጠንቅቁ፣ ባይ ዘ አኒሜሽን ፊልም እያላችሁ ለልጆቻችሁ የምታሳዩትን ፊልም እያሉ አስቸገሩ። የሃይማኖት ሰዎችን መሳደብ ነው። እኔ ደግሞ የክርስቶስ ላይ ሃይማኖት እኮ ቢሆን ጥሩ ነው። ክርስቶስ ላይ በቃ ፎከስ የሚያደርጉ ነገር ነው እኮ የሚገርመኝ ኢየሱስ ክርስቶስ ማለት እኮ አምላክ አይደለም፣ የሃይማኖት ሰው አይደለም ብለ ብለ ዝም ብለ ብትተወው እንደ ተራ ሰው እንኳን ብትመለከተው እኮ የሚያስገርምን ህይወት ኑሮ የሚያስገርምን ነገር ሰርተው ያለፈ ሰው እኮ ነው። እንደ ታሪክ ከሃይማኖትና ከእምነት ወጥተ ብትመለከተው ራሱ ምንም ለመስደባ አንዴ ታሪክ ውስጥ እኮ ለመስደብ የሚፈሩ ሰዎች ግን በጣም የሚያሳዝነው ብዙ ጊዜ ነው። ይሄ ሆሊውድ የሚባለው አጋንንት ማለት በዚህ በክርስቶስ በጌታችን ላይ እንደዚህ የሚሳለቁት እንደዚህ የሚሳለቁ ሰዎች ዘው ኮንስኮንሳቸው በጣም አደጋ ነው። ቪዲዮ ሰራላቸው አለ በቅርቡ እንደዚህ በክርስቶስ ላይ ተሳልቀው ያገኙትን ኮንስኮንስ በቅርቡ አይታቸዋል። ካሊፎርኒያ እሳት መቃጠል፣ ይሄ ዶፍ ዝናብ ፍሎዲንግ በየቦታው በጣም በጣም በጣም በጣም እግዚአብሔር ቁጣውን ያነዳል። በልጁ በክርስቶስ ላይ የሚሳለቅ በደሙ ላይ የተቀደሰውን የክርስቶስ ኢየሱስ እንደሚያከፋፋ ጭንቅ ነው ጭንቅ ጭንቅ ነውና ጌታችን ኢየሱስ ክርስቶስ ይመጣል። ወገኖች፣ ለብዙዎች እንድታረሱ በጌታ ፍቅር ከወዲያው አሳስባለሁ። ላይክ ሼር ማድረግ ይሄ ራሱ አንድ ወንጌል ነው። ጌታችን ኢየሱስ ክርስቶስ ይመጣል። ማራናታ